መስማት የተሳናቸው ወንድሞቻችንን አስቀይመናል። ይቅርታ አድርጉልን። እጅግ በጣም ይቅርታ እንጠይቃለን። ያኔ ባለሞ ይቅርታ እንድታደረጉልን በትህትና እንጠይቃለን። ሰላም ጤና ይስጥልን። እንዴት ናችሁ? ጻድቃ ነኝ ከኤማ ሚዲያ። እንደምን አላችሁ? ዛሬም ያው ቃሊን ጠብቄ በሁለተኛው ቀን ተገኝቻለሁ። የዛሬው ደግሞ ለየት ያለ ጉዳይ ይዤ ነው መምጣት የፈለግኩት። ያው እስኪ የመጀመሪያውን ጉዳይን ታውቁታላችሁ ሁላችሁም፣ ቀን በቀን የምናየው እና ቀን በቀን ደግሞ በመልካም ነገር ባደረግን ወይም ጥሩ ነገር ባደረግን ጊዜ እኛ ሀገር ላይ ይመስለኛል ይሄ ነገር እኛ ሀገር ላይ ብቻ ያለ ይመስለኛል፣ እና አንዳንድ ሀገራት ላይ ይቻለ ምርቃት፣ እኛ ያው ያደግንበት ነው። ምርቃትን በተለይ ልጆች ላይ ትንሽ ነገር ታልከን ወይም ደግሞ ትንሽ ነገር አድርገን ብዙ ነው የምንመረቀው፣ እና በጣም ብዙ ነገሮችን አትርፈንበታል። እስኪ አጋጣሚ ሆነውን ደግሞ በቀረፃ ወቅት ያጋጠመን ቆንጆ ምርቃት አለና እሱን ምርቃት ላስደምጣችሁ። አሜን በሉ ግድ የላችሁም ይደርሳል። ለሁሉም ነው የሚሆነው። ይሄ ምርቃት ይሄ ምርቃት አጋጣሚ የሆነ የሰርግ ፕሮግራም ላይ ነው እና እንደ ቅልቅል ነገር የቤተሰብ ቅልቅል ነገር ነው እና በጣም ነው ያስገረመን፣ በጣም ነው ያስደመመን። እንዲሁም በዚህ አጋጣሚ ሌላም የጥበብ ስራ መውጣት የሚችል ነገር ነው ብዬ ነው ማስበው። እና ይሄ ምርቃት ሲመረቅ ግድ የለም ያው ደግሜ ነግራቸኋለሁ፣ አሚን በሉ እሺ

ዋው ደስ የሚል ምርቃት። እውነት ለመናገር እንደዚህ አይነት ምርቃት ከሰማን ቆየን፣ በጣም ቆየን። እና በተለይም ደግሞ እንደዚህ አይነት ምርቃቶች የሆነ ፕሮግራም ወይም የሆነ እንደዚህ ትልልቅ ፕሮግራም ከሌለ በስተቀር ብዙ የማናያቸው ወይም የማይዘወተሩ ምርቃቶች ናቸው። ያርግልን፣ አሚን። ያላላችሁ ያርግላችሁ። እውነት በጣም ምርቃት የሚያስፈልገን ጊዜ ነው ለሀገራችንም ለእኛም ለኢትዮጵያውያን። ሁለተኛው ጉዳይ ደግሞ የቲክቶከሮችን ጉዳይ ነው የምናንሳው። ብዙ ጊዜ ቲክቶከሮች ጥሩም ነገር ይሰራሉ፣ መጥፎም ነገር ይሰራሉ። አንዳንድ ጊዜ ግን መስመር ይታለፍና ነገሮች አላስፈላጊ የሆነ ጉዳይ ላይ የሚገባበት ጊዜ አለ። ያው እኛም እኮ ቲክቶክ ላይ ቪዲዮ እንለቃለን እኮ። ግን ምን አይነት ነገር አለው? አንዳንድ ጊዜ ታዋቂ ልሆን ወይም ደግሞ ቶሎ ቫይራል እንዲወጣልን ቪዲዮችን ቶሎ ሰው ጋር እንዲደርስልን ብለን ያልሆነ መስመር ላይ ያልሆነ መንገድ የምንከተል ሰዎች አለን እና እሷ ነገር ትንሽ ወደ ወደ አልሆነ መንገድ ያመጣናል። በተለይ ወጣቶች ፕሊስ፣ አንዳንድ ሰው አብዷል፣ በቃ እብደቱን እዛው ላይ የሚያስተላልፍ ጊዜ አለ። እንደው አንዳንድ ጊዜ ከእድሜያቸውን በላይ የማይመጥናቸውን ቃላት እየተናገሩ ቪዲዮ የሚለቁ ሰዎች አሉ ወይም ቪዲዮ የሚሰሩ ሰዎች አሉ አንዳንድ ጊዜ ደግሞ ከሞራልና ከስነ መግባር ወጣ ያለ ነገር ሲሰራ ደስ አይልም እና እሷ ነገር ላይ ጠንቀቅ እንድትሉ ብዬ ነው። ምክንያቱም ጥሩ ነው። ቲክቶክ የሚችል ሰው ለምሳሌ እኔ ያው ብዙ ቲክቶከር አይደለም ወይም ቲክቶክ ላይ ቪዲዮ አለቅም ሶ ቲክቶኩ ደግሞ ያለበት መንገድ ደረጃ አለ እና እዛ ደረጃ ላይ ለመድረስ ብዙ ሰው ምን ያደርጋል? ያቺን ፋይት ወይም ያቺን ጊዜ ለማለፍ ወይም ደግሞ ቶሎ ቪዲዮችን ቫሪያል እንዲወጣ እንልና ምን እናደርጋለን? ያልሆነ ቪዲዮችን ወይም ያልሆነ ሀሳብ እያነሳ ለየት ለማድረግ ብለን ከሌላው ሌላውን የሚጎዳ ነገር እናደርጋለን። ለምሳሌ እነዚህን ቲክቶከሮቹ እያቸው በጣም ጥሩ ስራ ነው የሚሰሩት። እስኪ እንደውም አንድ ሁለት ቪዲዮያቸውን ልጋብዛችሁና ልጋብዛችሁ እና ተከታትለን እንመለሳለን። በጣም ጎበዞች ናቸው፣ ስራ ላይ አደንቃቸዋለሁ። በጣም ጥረት ያደርጋሉ። የዩኒቨርሲቲ ተማሪዎች ናቸው ይመስለኛ። ድሬዳዋ ዩኒቨርሲቲ ነው አንዱ የሚማሩ፣ ሌሎቹም እንደዚያው የተለያየ ቦታ ላይ የሚማሩ ልጆች ናቸውና አንዳንድ ጊዜ ነገሮች ከመስመር ወጣ ሲል ደስ አይልም እና ቪዲዮአቸውን እንይና ተመልሰን እንመጣለን

ስማ አንተ ሁሉ የተነሳቱ አጥዋት እቺ መኪና ታጥዋታል። ለኔ ግን አንድ ቀን ጊዜ ሰጥተህ ተንከባክበኸኝ እንኳን አታውቅም። ደሞ ላንቺ እኔ ፍቅር ዛሬ አንቺን ነው መንከባከበው። ፏ ነው ማረግሽ

ን ቦጋ ቦዴ ጋ የማል አራሳልፈኝ በና ን ቦንዳ ቦዲ ከማርኩ የሻሩ ማለት ነው። እንግዲህ ያው ስራቸው በጣም አሪፍ ነው። ጥሩ ጥሩ ስራዎችን ሰርተዋል። በጣም የሚደነቅ ስራ ሰርቷል። ግን ምን አይነት ነገሮች ነበሩ ደግሞ በመሀል? ያው ቀልዶች አንዳንድ ጊዜ አላስፈላጊ የሆኑ ቀልዶች ይነሱና እነዛ ቀልዶች ግን ሌላውን ማህበረሰብ የሚነካ ወይም ሌላውን ግለሰብ ሊሆን ይችላል፣ ወይም ደግሞ የሆነ የሆነ ግሩፕን የሚነካ ሊሆን ይችላል እና እዛ ነገር ላይ ጥንቃቄ ቢደረግ ምክንያቱም ቲክቶክ ቲክቶክን የኢትዮጵያ ሕግ ላይ ዳኘው ይችላል፣ ግን ፐርሰናሊ ሰዎቹን ግን መዳኘት ይችላል። ስለዚህ እንዲህ አይነት ነገሮች ባይነሱ። ምን አይነት ነገር ነው የቀረበው? መስማት የተሳናቸው ማህበር አለ እና ያ ማህበር ነው የከሰሳቸው። እነዚህ ልጆች እና እነዚህም ብቻ ሳይሆን በጣም ብዙ ናቸው። በስም ምናልባት በቋንቋችን እና በማንነታችን ያላገጡ ክብረነክ ቪዲዮዎችን ያጋሩ ብሎ ነው ስም ያወጣው፣ እና መስማት የተሳናቸው ማህበር ማለት ነው። በቲክቶክ ስሙ ማርክ ሽታዬ የሚል በቲክቶክ ስማቸው ዌስት ኮስት የሚባሉ ሶስት ግለሰቦች ናቸው ሙሌማን እና ሌላ አንድ ግብራበር ነው እንደሚለው። ዮሐንስ አንድ ጓደኛ ያለው እሱም፣ ሮፊ አርትስ፣ በቲክቶክ ስሙ ሮፊ አርትስ አቤል ተፈሪ፣ አቤል ተፈሪ እና ሌላ አንድ ግለሰብም አለ፣ በቲክቶክ ስሙ መውደድ። እና ሁለት ግለሰቦች አብሮታሉ ይላል። እነዚህ ነገሮች እንግዲህ የመጡት መስማቲሳ ናቸው። ማህበር ነው። መስማቲሳ ናቸው። በቋንቋችን በማንነታችን ተቀልዷል። እኛ ላይ ቀልደውብናል። እኛ ላይ አሹፈውብናል። እንደውም ቃል በቃል ያሉት ብናል ነው እቺ ቃል እንደም አዲስ ቃል ነች ና በማህበር ደረጃ እንደዚህ አይነት ቃል ብዙ ጊዜ ሲጠቀሱ አልሰማም ና ምናልባት እንደዚህ አይነት ቃላት እንደዚህ አይነት ቪዲዮች ሲሰሩ አንዳንድ ቪዲዮች ሲሰሩ ትንሽ ሌላውንም ያማከለ መሆን አለበት ምክንያቱም ቪዲዮ ስንለቅ ለሁሉም እንዲቀርብ፣ ለሁሉም እንዲደርስ፣ ለሁሉም እንዲመች ብለን ነው። እና እንደዛ አይነት ነገሮችን ትንሽ ያዝ ብናረግ ይሄ ነገር እንደወጣ ሁለቱ ግሩፖች እንደውም አንደኛው ግሩፕ እንደውም ሁለት ጊዜ ነው ይቅርታ የጠየቀው። ሁለቱም ቪዲዮች ሁለት ቪዲዮ ለቀው ይቅርታ ጠይቋል። በጣም ደስ የሚል ሰላም የኢትዮጵያ ሕዝብ እንዲሁም መስማት የተሳናችሁ እህት ወንድሞቼ፣ ከዚህ ከአመት በፊት የሰራ ነው ቪዲዮ ነበር እና በሰዓቱ ባለማወቅ ነበር የሰራ ነው። አሁን በጣም ይቅርታ እንጠይቃለን። በጣም ጸጽቶናል። ይህን ቪዲዮ በመስራታችን እጅግ በጣም ይቅርታ እንጠይቃለን። ያኔ ባለማወቅ ልጅነትም ሊሆን ይችላል። በጣም ይቅርታ እንጠይቃለን። በድለናል፣ አጥፍተናል። አሁን ላይ ጸጽቶናል ነገሩ። በጣም ይቅርታ እንጠይቃለን። እና እንደዚህ አይነት ቪዲዮ የምትሰሩም ሰዎች እባካችሁን የሰራችሁን ካለ አጥፉ። ከዚህ በኋላም የምትሰሩ ከሆነ እንዳትሰሩ እኔ እለምናቸዋለሁ። ይቅርታ የይቅርታ ቪዲዮም እንድሰሩ ጠይቃቸዋለሁ። እኛ በጣም አጥፍተናል፣ ጸጽቶናል። በጣም ይቅርታ እንጠይቃለን እና መከቤ በጣም እናመሰግናለን። እሱ ነበር የነገረን አላወቅንም ነበረ። መከቤ በጣም እናመሰግናለን። ሰላም የቲክቶክ ፋሚሊዎች እንደምን አላችሁ? ዛሬ እንደሌላ ጊዜው ለመሳቅ ለመጫወት አይደለም የመጣ ነው። ይኸው እንደምታዩት ለይቅርታ ቪዲዮ ነው የመጣው ነው። እዚህ ጋር በምታዩት ቪዲዮ ምክንያት ብዙ መስማት የተሳናቸው ወንድሞቻችንን አስቀይመናል። ያው የሰራነው ነገር ልክ አይደለም። እኛ ያሰብነው ለሳቅ ለጨዋታ ነበረ፣ ግን ቪዲዮውንም ስናየው በጣም የሚያስከፋ ሆኖ ስላየ ነው ቪዲዮውን አጥፍተነዋል እና ይቅርታ ለማለት ነው የመጣነው። ዛሬ አሁን እንግዲህ ያው ወንድሜ አቤል እንዳላችሁ ተሳስተናል፣ አጥፍተናል። የሚሰራ ሰው ደግሞ ይሳሳታል እና ይቅርታ እንድትሉ ይቅርታ እንድታረጉልን በትህትና እንጠይቃለን። እናመሰግናለን። እንግዲህ ዛሬ ቪዲዮ ይህን ይመስላል። በጣም እናመሰግናለን። ላይክ ያላረጋችሁ ላይክ አርጉት፣ ከወደዳችሁት ቪዲዮን ሰብስክራይብ ያላረጋችሁ፣ ቤተሰብ እንፈልጋለን። በጣም ብዙ ቤተሰብ እንፈልጋለን። እስካሁኑ ስድስት ሺህ ሁለት መቶ አልፏል። በጣም እናመሰግናለን። ይህ ሁሉ ሰው ከኛ ጋር አለ፣ ግን ከዚህ በላይ ቤተሰብ ያስፈልገናል ብዙ ስራ እንድንሰራ። እንዲሁም ደግሞ ሼር አድርጉ፣ ሌሎቹ እንዲያዩት፣ ሌሎቹ ጋር እንዲደርስ ነገር ሁሉም ሰው እንዲያዩ ሼር አድርጉት፣ ምክንያቱም በጣም ብዙ ቁም ነገር ታገኙበታላችሁ፣ ብዙ ትማሩበታላችሁ ብለን ስለ ሀሳብን ነው እነዚህ ቪዲዮዎች እያዘጋጀን የምናቀርብላችሁ። እንዲሁም ደግሞ የተሰማችሁን ማንኛውንም አይነት አስተያየት እኔ ያላነሳሁት አስተያየት ካለ ኮሜንት ባር ላይ ቁጭ አርጉልን፣ ኮሜንት አድርጉልን። በጣም ደስ ይለናል። በጣም እናመሰግናለን። እንግዲህ ለዛሬ ይህን ይመስላል። ነገ በሌላ ቪዲዮ እንገናኛለን። ቻው